ናችሁ ውድ ያቤልን አይነት ኢትዮ ተከታታዮቻችን፣ እንዴት ናችሁ፣ ሰላም ናችሁ ወይ? እግዚአብሔር ይመስገን። ዛሬ ብቻዬን አይደለም የመጣሁት፣ እንግዲህ ይኸው አለች። እንዴት ናችሁ፣ ሰላም ናችሁ ወይ? እኛ በጣም ደህና ነን። ክብሩ ይስፋ ለመድኃኒዓለም ለድንግል ልጅ ማለት ነው። እንዴት ናችሁ? እንዴት ከረማችሁ? ዛሬ እኔና ሚስቴ በደንብ የደከምንበት በደንብ የለፋንበት ቆንጆ ስራ ለእህትና ለወንድሞቻችን ለሚያገቡት ለሚዳሩት ቆንጆ ስራ ቆንጆ ሰርፕራይዝ ይዘንላቸው መተናል እሱ ምንድን ነው ቆንጆ ልብስ አዘጋጅተንላቸዋል። እዮብና ረዱ አያውቁም። ከነገወዲያ የፎቶሹት ፕሮግራማቸው አለ እንግዲህ፣ ከአዲስ አበባ ወጣ ብለው ፎቶሹት አላቸው ጣ ይና ባለ እኔን ትቶኝ ሄድና እሱንም ጨምርበት እሱም አለ። ያንን የፎቶ ፕሮግራም ያደርጋሉ ማለት ነው። ልብስ እንዳዘጋጀንላቸው አያውቁም። እኛ ድምጻችን አጥፍተን ቆንጆ አድርገን ቆንጆ ልብስ ሰርተንላቸዋል። እነሱን ሰርፕራይዝ ስናደርጋችሁ እናንተም አብራችሁ ሰርፕራይዝ ነው የምትሆኑት ማንም ያለበሰው የትም ያልተሰራ ከዛ በፊት ተመልካቾች እዩት ተመልካቾች እዩት ያው አሻንጉሊት ምናምን መልበስ ሲጠበቅበት አለ ፍቅሪ ሲመጡ ይሻላል እሺ እነሱ ሲመጡ አንድ አፍታ ለብሰውት ከእነሱ ጋር እኩል ሰርፕራይዝ ተመልካቾች ቢሆኑ ደስ ይለኛል እኔ ቅር ካላለሽ አይ ቅር አይልኝ አይልሽም ቅር አይልሽም ቅር አይልሽም አረ እንደዛ ይሆንልን ተመልካቾቻችን የትም እንዳትሄዱ አብራችሁን ቆዩ ወደ እነ ዮብ እንሰናበት ካሜራማን እኔ ነኝ ካሜራማን። ተመልካቾቻችን እዮብ እና ረዱ ቀጠሯችንን አክብረው ካች ብለዋል ማለት ነው። እንግዲህ ምን አዘጋጅቼ ነው፣ እስቲ ምን ይመስላችኋል? እንግዲህ እ የሆነ ነገር ነገር ነገር ነገር ነገር አቤል በእርግጠኝነት ለፎቶ ሹት ነገር ማይዘጋችንን ይሆናል ብዬ ነበር። ይኸው ስጠራኝ ኤክስፔክት ያደረኩት እሱ ከሆነ ማይ ጋድ አይ ዶን ቢሊቭ። አሁን ላይክ ከኔ ጋር ነው የምትሄደው ከኔ ጋር ነው የምትሄድ ስራን አጣበ ምን ብለህ ብቻ አልሞን የለብህን ብለህ ነው እያልክ ያለው እና አሁን ደግሞ ለእኛ ልብስ አዘጋጅተህ ምናምን ከሆነ አቤት፣ ለመለዛ ለዛ ነው። እኛ ነጋዴዎች ቅጥፍ ከዛፍ ላይ መንቀጥፈው ነው ይመስላችሁ። ለእኔ ከባድ ነው፣ መቀበል አልችልም ነው ሌላ ነገር ከሆነ ግን ቀጥል

ጨምረባት ወጪው አልገባም እኮ እንዴት እንዳናወዘኝ፣ አይኔማ። የመስተካከያችሁን ቢያንስ የጸጉራችሁን እዛ ስትሄዱ አምሮባችሁ እንድትሄዱ ገብተዋል። እንደዚሁ ነው የምንሄድ። ወስድሉ ስለሰማኝ፣ ከሚስቴ ጋር ጥሩ ጊዜ ማሳለፍ አለብኝ። በፖስታ ነው የሚሰጠው እንጂ በገሀድ ካሜራ ላይ እየተቀረጸ መብዳታእግበስጣ ንሽ ለገባ። እንግዲህ ተመልካቾቻችን ስጦታችሁ ይሄ አይደለም። እዮብ፣ ምንድን ነው ግን? ሁሌ ታዋርደኛለህ፣ ሁሌ ታዋርደኛለህ። ምንድን ነው አሁን? የፈለግከው ነገር ካለ ንገረኝ። ቀረሁ ልትለን ነው ሚስጥርም ላውራችሁ እኮ መምጣት መጥራት እችላለሁ አለ እ ምን ችግር አለ እንዴ? ሚስቴ በዩቲዩብ ልታየው የሚገባው ሚስጥር ካለ እዚህ ብነግራችሁ ምን ችግር አለ? ለማንኛውም ሰርፕራይዝ ነው፣ አይናችሁን ጨፍኑልኝ። እሺ ታወስ በቃ ከዚህ ከነዚህ ጥበቦች ምረጡና አሁን ለፎቶ ሹታችሁ ትስራላችሁ በአንድ ቀን ጥልፍ ውስጥ ጥልፍ ላይ ጥልፍ ላይ ነው ከሆነ ነው። አይ አይደለም፣ እሱማ ላይ ለቁርባን ብቻ ነው፣ ለመቀበያ ብቻ ነው ጥልፍ ትምህርት ቤት አለ። አሁን ደግሞ ልጄ አስጠኝም ቅጠርልኝ እያለኝ ነው። አላውቅም በእኔ ወቶ ነው መሰለኝ። ጎበዝ ተማሪ ጎበዝ ተማሪ፣ እኔ አላውቅም። አስጠኝ ቅጠርልኝ። ሴት ደግሞ ይሻለኛል አለ ሴት ነው የምትመቸኝ። ትምህርት ቤት ይገባል። እግዚአብሔር ይመስገን። ኮንትራክት ታክሲም እያነጋገርኩለት ነው ሰዓት ኮንትራት ታክሲ ይላል። ምንድን ነው እሺ፣ ምንድን ነው ያዘጋጀልን አቢላ ልብስ ከሆነ በጣም አይም ኤክሳይትድ። ስ አረፍ በሉልኝ። እሺ፣ ና አይናችን ምን አለፈው እናት

የትም፣ እኔ አላምንም፣ እኔ አላምንም፣ የትም ያልተነዳ ዜሮ ዜሮ እየሸፈንኳቸው ነው። እሽ፣ ገና አይናችሁን ግለጡ።

ምንም የአገር ባህል ልብስ ግን ታሰቦት ምናቆጥሽት ከራንጻ ከጊዜው አንጻር ትንሽ አንተንም ማስተካከል ስለፈለኩ ቢዚ ትሆናለህ ብዬ ስላሰብኩ ነው። በጣም ጊዜ ሰጥተው እንደሰራው በጣም ያስታውቃል። በጣም አመሰግናለሁ። አንድ አመት ከአስራ አምስት ቀን የፈጀብኝ አንድ አመት ከአስራ አምስት ቀን ይህን ልብስ ሬዲ ለማድረግ ማለት ነው። ይህን ልብስ ኦርደር ለማድረግ አንድ አመት ከአስራ አምስት ቀን ያስፈልጋል ማለት ነው።

ቆንጆ እንደት አባቱ የሚያምሩ ለበሰች በጣም የሚያምሩ ሰው ላይ ነው የማየው። እውነት እንደሚያምር ተመልካች ሰው አንተ እጄን እስቴ የእ እኔ እንደሱ አለይውም እንደዚህ ነው ሰው ላይ ነው የእ ሚያምረው አስቡት። አሁን በየ ፒክቸር የአበር ያበር ፎቶ ልነሳበት አለ እንዴት እንደሚያምር። በቃ አስቡት። አዲስ ዲዛይን ነው ክሬት ያደረግንላቸው የትም ያልተለበሰ የትም ፎቶ የሌለው። ብዙ ጊዜ ሰው የተቸገረው ሰው የሰራውን የፎቶ ልብስ እየለበሰ ነው። ያው አንዱ የለበሰውን አንዱ ይለብሳል ማለት ነው። አሁን እነሱ በዚህ ልብስ ፎቶ ይነሳሉ። እነሱ ናቸው ይሄን ልብስ የጀመሩት ማለት ነው። የትም ተሰቅሎ እንኳን አታዩትም ማለት ነው። እና አዳዲስ ልብሶችን፣ አዳዲስ ዲዛይን ያላቸው የሰርግ ልብሶችን፣ አዳዲስ ዲዛይን ያላቸው የክርስትና፣ የልደት ኦል ያው የፕሮግራም ልብሶችን ስትፈልጉ አቤል ጥበብ ምርጫችሁ አድርጉ። ከታች ባለው ስልክ እየደወላችሁ በዋትሳፕ በቴሌግራም አውሩን ማለት ነው። በአካል ደግሞ ብትመጡ መወር የተሻለ ነው። ጥበቦችም አሉን አለኛ ተመልካቾቻችን፣ እግዚአብሔር ያኮረዳ ቢልዬ። በጣም እናመሰግናለን። ምን ተሰማሽ እውነት? ዛሬ ያገባሽ አልመሰለሽም? አስቸኮልክ። አሁን ነገ ደግሞ ሜካፑን ትሰሪበታለሽ። ከዛ ከነገ ወዲያ በጠዋት መሄድ ላጥ ማለት ብቻ አለ። እናመሰግናለን። አቤል ጥበብን ማዘዝ የምትፈልጉ ሰዎች በይስ ቁጥር እዘዙት። በጣም ብዙ ልብሶችን በቴሌግራም ቻናል ታገኙታላችሁ። የራሱን ስራዎች ማለት ነው። ከዛ ውጭ ደግሞ ስራ ቦታ ስትመጡ መርጣችሁ የፈለጋችሁን ጥበብ ማሰራት ትችላላችሁ። አዳዲስ ጥበቦችን፣ አዳዲስ ዲዛይኖችን ተነጋግራችሁ ማግኘት ትችላላችሁ ማለት። ተመልካቾቻችን በጣም እናመሰግናለን። አብሶ የሙሽራ እንደምጥ እንደዚህ ተራቆ ቆንጆ አድርጎ ይሰራል ማለት ነው እና አቤል በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አቤል ጥበብን እንግዲህ ማዘዝ ትችላላችሁ ማለት ነው። ቴንኪው ቢላ ፎቶ ተነስተንበት ደግሞ በደንብ ታዩታላችሁ ተመልካቾቻችን። የዛ ሰው ይበለን፣ እግዚአብሔር ሰላም ያስፈጽመን፣ ሰላም ያስጫርሰን። እንመለስ። ለማንኛውም እንወዳችኋለን፣ እናቀብራችኋለን። ነው አዲስ ነው ነው የምትሰራው? ፎር ዘ ፈርስት ታይም ነው እኔ ማየት አለው። ለማንኛውም ያው ሙሽራ ስለሆነች ግዴታ ስለሆነ ያው ለየት ማለት ስላለባት ነው እንጂ ያስፈልጋት እስከዛ ያልተቀባችበት ምክንያት ምንም ስለማያረጣም ብዙ ሰው እኮ እናንተ ቤት ቆንጆ ቆንጆ ቆንጆ መገኛለን እና ካቻችን እናመሰግናለን። ጥሩ ስራ ጥሩ ነገር ታያላችሁ። ከዮ ፒክቸር ጋር በመተባበር ፎቶቻችንም ታዩታላችሁ። አቤት እናመሰግናለን። ያላሰብነው ነገር ነው የሰጠን። ስለዚህ አራት ልብስ አለ። በአራት ልብስ ፎቶች ታችን እናደርጋለን። የተለያዩ ቦታዎች ነው የምናደርገው ያሰብነው ወደ ሰባት ቦታዎች ነው። ሰባት ቦታዎች ላይ ነው የምንነሳው ሰው በአራት ልብስ ሰባት ቦታዎች በጣም ብዙ ነው። ስለዚህ በጣም ጊዜ የሰጠን የምንሰራው ነገር ነው። እግዚአብሔር ያስጀምረን እግዚአብሔር ያስጨርሰናል ብለን እናስባለን። አሸኛትም ወይ? አይደለም፣ ወይ አይደለም፣ አይደለም። ባህሏን ብቻ ሳይሆን ሚስት እየሆኑ ማመስገን አለብን። እውነት ነው። በጣም እናመሰግናለን። አቤል አንተንም እናመሰግናለን። ነፂም እናመሰግናለን። ልጆቻችሁ ይደጉላችሁ፣ እናንተም ትዳራችሁ የተባረከ ይሁን። አሜን። ለጋብቻችሁ ያብቀን ወይ እንዴት እንደጓጓ ሰርጋች። በጣም ጓጉቻለሁ። እዮባ በጣም ነው የማመሰግነው ስላየህ ጊዜ የለህም፣ ገብቷል። ጊዜህን አጣበህ የምንገናኝ ሁሉ አይመስለኝም እኮ ጊዜ የለህም፣ ገብተዋል። በጣም ቢዚ ነህ። በቀን ስድስት ሰዓት ምናምን አብረን ነው የምናሳልፈው፣ ግን ጊዜ የለህም፣ ቢዚ ነህ። ለማንኛውም ሰላም፣ ሁሉን እናመሰግናለን።